እኮ ድረስ ዛሬ ማለት ነው፣ ያበደ ጌም አለ ማለት ነው። የት ነው ለሚለው እንግዲህ ሩታዬና አብርሻችን ማለት ነው ያበደ እንግዲህ ጌም አላቸው ማለት ነው። ስለዚህ ማንም እንዳይቀር ብለዋል ማለት ነው። ስለዚህ ዛሬ ያበደ ጌም አለ ማለት ነው። አብርሽና አብርሻችን ዛሬ የሚገጥምበት ቀን ነው እና እንግዲህ ለሁለቱም ይኸው አናዳለም አንድ ነው መሆን ያለብን ነገር ግን አብርሻ አብርሽ ነው ለሁለቱም ደግሞ ማከፋፈል ደግሞ የለብንም አንድ መሆን ያለበት ነው የኤሌክትሪክ ምሽጎች ብዙ ወደፊት እንላለን ምክንያቱም እነሱ ስራ ነው እየተሰራ ያለው ስለዚህ ምንም ማለት አይደለም ዝሮ ዝሮ አብርሽና ሩታ መቼም እንደማይለያዩ መቼም እንትን እንደማይሉ አብረን እንትን እንላለን ስለዚህ ሁለቱ ዛሬ ማለት ነው ከዚህም ቀጠሮ አላቸው ማንም እንዳይቀር ብለዋል ማለት ነው ስለዚህ ፖስት ፖስት እያደረጉ ነው ሌሎችም ስለዚህ ዛሬ ሶስት ሰዓት አላቸው ቀጠሮ ማንም

አበረ አሸጋሽጋቸው እንደተወለዱ ያሳያል። ምስሉ ላይ ሽፋን ላይ ማለት ነው። እና ይህን ይመስላል። እስከምንገናኝ ድረስ ዛሬ ማለት ነው ያበደ ጌም አለ ማለት ነው። የት ነው ለሚለው እንግዲህ ሩታዬና አብርሽ ማለት ነው ዛሬ ያበደ እንግዲህ ጌም አላቸው ማለት ነው። ስለዚህ ማንም እንዳይቀር ብለዋል ማለት ነው። ስለዚህ ዛሬ ያበደ ጌም አለ ማለት ነው። አብርሽና እሮታችን ዛሬ የሚገጥምበት ቀን ነው እና እንግዲህ ለሁለቱም ያው አናዳለም አንድ ነው መሆን ያለብን፣ ምክንያቱም አብርሽ አብርሽ ነው እሮታችን ነች። ስለዚህ ለሁለቱ ደግሞ ማከፋፈል ደግሞ የለብንም፣ አንድ መሆን ያለብን የሚለውን ሁሉም ምግቦች ይዞ ወደፊት እንላለን። ምክንያቱም እነሱ ስራ ነው እየተሰራ ያለው። ስለዚህ ምንም ማለት አይደለም። ዞሮ ዞሮ አብርሽና እሮታ መቼም እንደማይለያዩ መቼም። ምስል እንደማይሉ ያው አብረ እንትን እናለን። ስለዚህ ሁለቱ ዛሬ ማለት ነው የኢትዮጵያ ቀጠሮ አላቸው። ማንም እንዳይቀር ብለዋል ማለት ነው። ስለዚህ ፖስት ፖስት እያደረጉ ነው፣ ሌሎችም። ስለዚህ ዛሬ ሦስት ሰዓት አላቸው ቀጠሮ፣ ማንም እንዳይቀር የእኔ ወዶች የእኔ ምርጦች ማለት ነው። እኔንም ደግሞ ሰብስክራይብ ያደረጋቸው አበረታቱ። እኔንም ደግሞ ጉዞ ወደ ፊት ተላላቸው የእኔ ወዶች የእኔ ምርጦች። እና ዛሬ ያው ማንም ማንም ማንም ስለዚህ ከምሽቱ ሦስት ሰዓት ማለት ነው። ውሸ የእኔ ወዶች እና ዛሬ አዲስ ነገር ይኖራል ብዬ እንተስፋለን የሩታና የአብረሻችን ማለት ነው እና እንደዚያ ነው። የወዶች የምርጦች ማንም ማንም ማንም ማለት ነው ማለት ነው እና ይህን ይመስላል። እስከምንገናኝ ድረስ መልካም